አሁንማ የሆነ ጊዜ አንድ ሺ ዶላር ረስጥህና ወረቀት ፓስፖርት ሰጠኝ አልኩት፣ አልሰጠችም አለኝ። ስራ በምሰራበት ጊዜ ማለት ነው። ስድስት መቶ ዶላር ነው የሚከፈለኝ የነበረ ባይዘ ወይ ጠፍቼ ጠፍተ ስትሰራ እና ኮንትራት አንድ አይነት አይደለም። ጠፍተ ስትሰራ ስድስት መቶ ይከፈላሉ። በዛ ስድስት መቶ ዶላር ደግሞ ቤት ክራይ ትከፍላለ ብሎ የምግብ አለ የታክሲ አለ ቢያንስ ሶስት መቶ ወጪ አድርገህ ወይ ሁለት መቶ ወጪ አድርገህ አራት መቶ ተጠቀምተዋል። አንተ ጎዝ ከሆንክ ማለት ነው። ኦኬ ሁለት መቶ ሁለት መቶ ከሰጡህ ቤት ክረኝ ከዛ ሁሉ ላ እሱማ እዛ አደለም እንዴ ወይ ደግሞ ኮንትራት ኮንትራት ከሆንክ ደግሞ እነዛ ነው። ጥሩ መዳሞች አሉ፣ ልብስ ይገዙልሃል፣ ምግብ እዛ ነው ምናምን። መጥፎ መዳሞች ከሆን ደግሞ ከራስ ነው የምትለብሰው።

ወረወርኩት ከዛ በደሽ ባንግላደሽ እኔ ስለሰጠዋት ነው ብላ ልታስመታኝ ቢሮ፣ እንደዛ ለም አረብ አልችልም፣ ምን አልችልም። አንድ መስ የምትባል የደሴ ልጅ ነበረች። ኖ ኖ፣ እንደዛ ለማናዳት ነው ታያት ምናምን አለቻት። ቢሮ ያለማ ወይ እዛ ማርያም ላይ ብልጥለው ካምላይ እዛ እዛ ያለው አላለም አንዳንድ አሉ ሰርተው ይመጡና አንሰራም ብሎ ብር ይዞ የሚመጡ አሉ እና አንዳንድ ዘረኛዎች አሉ። ይቅርታ አድርጉልኝ። እኔ እዚህ ዘር ምናምን ስም መጥራት ምናምን ፈልጌ ሳይሆን አብሶ ወላይታዎቹ ሲዋደዱ እርሰ በርሳቸው መብርሃንም አይሰሙም። ማንም እርሰ በርሳቸው ሄጂ ምናምን አይባባልም። አራት ናቸው የነበሩ፣ አራት ነበሩ። አንዲቷ ብር ስላላት ሂዶ ገዝቶ አራታችሁ ብቻ ነው እንትን ብለው የሚበሉት እና እዛ በቃ ያለን ትግሬዎች አለን፣ ኦሮሞ፣ አማራ፣ ሀዲያ በቃ የሌለ የለም። መብርሃን ነው የሚለው የሌለ የለም። ከዛ አንድ ቀን የእኛ ጨርሰው የቢሮ ያመጣው ጨርሰው የራሳችሁ ሂዶ ሰራርተ ሊበሉ እነዛ ደግሞ በቃ ያልበሉ አሉ። ለነሱ ሰጧቸው። ወዴት ሊሰጧቸው? ኦሮሞዎች ናቸው እነዛ ልጆች ደግሞ አይናገሩም፣ ሚስኪኖች ለአንዲቷ ልታንቀይስ ለአንዲቱ ይዘን ሶስቱ አራቱ መጥተው ሊገሉኝ፣ እነዛ ደግሞ መጡ ኦሮሞች። እዛ በድስት ገለው ነበር። በድስት ተሰራ ወጥ፣ ድስት በሰውን የምጣለው ማርያምን

እና ለካ ሁል ጊዜ አልሰራም ያለች ትመጣለች ይመታታል። አልሰራም ያለች ትመጣለች ይመታታል። እና የሆነ ጊዜ እኔ እንደዚህ አልሰራም ብዬ ሰው እጠራለሁ ከዛ ታች ቁጭ እላለው። እንዴት ነው ተላላኪ የምትሆነው? እንደዛ ነውና፣ ከዛ ልጅቷ መጣች። የምታሰራት ሴትዮ ጋ አልሰራም ብላ ታማ መጣች። ከዛ ልደግፋት ስል ልደግፋት ስል እንዳትደግፊያት አውቃኑ ቸርሙ ጣ ምናምን ደቃ ልጅቷ ታማለች። በጣም ወላይታ ናት። በጣም ታማለች። እና ታማለች ብዬ ደገፍ ሳረጋት በቃ ልጅቷ አልበላ አልጠጠውናለች። ታማለች። ከዛ ወደ ላይ ውጫታ ወደ ላይ ሳውጣት ምግብ ልትበላ ነው ወደ ልትበላ ሆስፒታል፣ ወዲያውን ከዛ ሆስፒታል ሄዳ ሞተች። ሞተች ማርያምን ታማ ታማ መታት ግን በቃ አላለም። አውቃ ነው እንዳልትሰራ ፈልጋ ነው ምናምን ብሎ እንትን ሲመታት ምናምን ያው በጣም ያሳዝናል። ይህ ስደት ባይዘው እኔ በአይነት ላይ የሆነው እኔ ደግፊያት ነበር። ሻንጣዋ እራሱ ሞተች ሲባል የት ሀገር እንደሆነ ምናምን መታወቂያዋ ምናምን ሻንጣዋ የፈተሽኩት እኔ ነኝ። መብርሃን በጣም ሆስፒታል ነው የሞተችው ሰው ሂዶ የጠብቃት ነበር ምናምን ከዛ ኩማ ውስጥ ገባች። አረፈች ሬሳዋ ው ተላከ። አሁን አይደለም የዛሬ ስምንት ዓመት ተስፋ ነች ትባለች ሱ ማስካሁን አድረሰው ስደት ስደት። እኛ ኮ ስንት አሳልፈናል ሊቢያ ውስጥ ግን ረዚ ሊቪያ ሊቪያ የታወቀው ሊቪያስ መንግስት የለውም፣ ምን የለውም? ማምላለን እዚህ የራስ መንግስት ቁጭ ብለው አውቄ ነው። ይቅርታ አድርጎል ፓስፖርት የሰጣችሁኛል። ሶሪ በጣም ስነስርዓት አድርግ ትጀል ጥሻል እንዴ! ተመትቻለሁ። በምን በእንትን አዎ፣ በቢሮ ተመትቻለሁ። አዎ ማርያምን ተመትቻለሁ። እኔ እንደ ሀገር የመስለኝ እንደዚህ ባግ ይዞ ነው የመጣው ሻንጣ። እንደዚ ተሽከርካሪ ያለ ባግ ልብስ ምናምን ይዛ አትመጣም። ባግ እዛ ደግሞ በቃ አላለም። በቃ እንትን ጨስኩ እንትን ነበርኩ ምሽ እንደዚህ አሁን እዚህ ፈራ ተቀይር ባግ እንደዚህ እንደዚህ አውልቄ ልመታው ነበር ልተናነቀው ነበር። ማርያም አገር ያለውን የመሰለኝ ከዛ ሳይ ፖሊሶች አሉ አሉ እኮ ፖሊሶች ግን እየጨውክሙ በእነሱ ነው የሚያግዙ። ፖሊስ ነው ሥርዓት፣ በደንብ ያደረጉ ፖሊሶች አሉ። ማንም ይሰማ፣ ማንም አይሰማ፣ ማንም አይሰማም። ከዛ ሳያቸው ጸጥ ሲሉ አይ፣ ነፍስሽ ዜዴ፣ ራስሽን ነፍስ እንትንሻት ጉጂ፣ እሺ በይ በቃ እንደዚህ ያልኩ፣ ማርያም በውስጤ እንጂ ልተናነቀው ነበር። ግን እዚህ ሀገር ነው ልቀጠጥሰው። ተጠ ተጠቀጥርማ ታውቂያለሽ ይሄ ግምር የሚመታበት ጫፉ ብሎን ያለበት። የፍቅር ታሪክሽ ፍቅር የሌለው ሀገር ሄዱ የምን አባታችሁ ፍቅር አለኝ እኔ ፍቅር ታሪክ የሚባል የለም። ሌላ ጊዜ ሀቢባ ጋር ነው ማወራው የፍቅር ታሪክ እኔ በምን ያህል ተመታታል። እንግ በተንዲ የውሃ ማሰላለፍ ያለ ኩርማጅ የሚባል ደሞ ግመል የሚመታበት ብሎን የታሰረበት በሁሉም ተደብድብ ያለው ያልተመታው በሊቪያ እኔ በጣም በቃ በጣም ከምጠላው ነገር ማለት ነው። መብራን ነው የምለው። በባህር በጣም ከምጠላው እኔ ማለት ነው። በቱርኪ ላይ ብለውኝ ነበር ጓደኞች። በቱርኪ ማርያምን የዛሬ ስንት ዓመት መሰለ ያሉ የዛሬ አምስት ዓመት ከምናምን ሰው ብዙ ገብተዋል። በቱርኪ ግሪክ አድርጎ ምናምን አሜሪካ ድረስ ገብተዋል። ነይ ሲሉኝ ሬእኛለ የመጀመሪያ ተሰቅየባት የነበር መርከብ ሀያ ሰባት ሰው ነው ሰዓትም ሰው ኮ የሞተበት መጀመሪያ እን እያወቁ የገለብጧል ልቪያኖች ማለት ነው። እያወቁ ባህር ላይ ገለብጧል። ከዛ ደግሞ እኔ ምን ነበር ላይክ አሊቦች ምናምን በቃ በዛ ዘመን የነበረው እኔ ብቻ ነው የነበርኩ ትንሽ በዛ አካባቢ በጣም ትንሽ የነበረ ህፃ ምናምን ው ትንሽ ነበርኩ። አረቦች ሆን የባምቢኖ ታ አረ እኔ በንደዚ አልወድም እንጂ ብዙ ገብተዋል። ነይ ብር እንትንበልሽ መቼም ሰው ምታምነው ካልሆነ በስተቀር የምታምነው በቃ አንተ የሆንልኛል፣ ስደት ላይ ሲሄድ በረሃ ላይ ሲያዝ ያ ሰው ይከፍልኛል ብለህ ካልሆነ በስተቀር ብሮ ድንገር እኔ ነው የምልህ ያለው እኔ እንደዛ ካልሆነ በስተቀር ሰው አምነህ የሆን ነገር ሊያጋጥመው ይችላል። ስልክ ላይ ያነሳል ይችላል፣ ስራ ቦታ ሊሆን ይችላል። ገባ እና እኔ መብራን እኔ እዚህ ከዚህ ሀገር አራት ትግሬዎች ይሄዷሉ ከዚህ ሀገር እያቸው ብር፣ አንዳንድ አሁን ብልጥ የሆነ ብራቸው አራት ሺህ ዶላርም አምስት ሺህ ዶላርም እዚህ አስቀምጠው ነው የሚሄዱ የሚያምኑት ሰው። ከዛ አሁ ቱርኪ ገብተናል ካሉ በኋላ ነው ለዛ ደላላ የሚሰጠው ብር ገባ እነሱ ግን ይዘው ሂደው ሶሪያ ተያዙ። ሶሪያ ብራቸውም ከነብራቸውም አስበው እንግዲህ ከነብራቸውም ጅብነታቸው አስበው እዚህ ትተውት ቢወዱስ ለሚያምን ሰው እዚህ ትተውት ቢወዱስ። ጠርዚያ ወደ ሀገራቸው እንደ ሽሬ እኔ እኮ ሽሬ እንዳስላሴ ጠርዚያ ተብያለሁ። ማርያም ጠርዚያ እንደ አውሮፓ ሀገር ሽሬም ሬእጀ ግዛብሔር

አረብ ሀገር ግን እንደ ቤሩት ደግሞ ያው አሪፍ ሀገር የለም። እንደዛ ስላቸው ደግሞ ቤሩት ነፃነት ያለው ሀገር ነው፣ በቃ እንደፈለግሽ የምትሆኝበት ከሌላ አረብም እኔእንጃ የቤሩት አረቦች ሚስኪኖች ናቸው፣ ላለው ሚስኪኖች ናቸው። ቤሩት ሁለተኛ ኢትዮጵያ ብሏት፣ እንደውም ኢትዮጵያ እንደዚህ ፖሊስም እየመታሽ ሰውም እየመታሽ ማንም ዞር ብሎ እንትን፣ እዚህ እኮ አንድ ሰው ከመታሽ ምን አረገች ምናምን ይላሉ ወይ ይመቱታል ምናምን ወንድ የመታሽ ከሆነ ምን አደረገሽ ብሎ ያገላግሉሻል። ኢሮፕ ላይ በባህር ነው እንደ አክሊሉ የምመጣው። ኢሮፕ በባህር በባህር የሚመጣ ቢሆን ማንመጣ ምን እንደ አክሊሉ በጎርፍ መጣለሁ

ተዋላቅ ምን ማላቅ ርቦኛል፣ ሽሬ አንተ ራበኝ። በጣም ራበኝ። ለማን ራበኝ ልበል? እኔ እንደውም ሸመኛ ነኝ በጣም እንደኔ ሸመኛ ያለ ሰው እኔ አለ አለም መብርሃን፣ እንደ ዱርዬነት እንደዚህ እንደምታይ ላይብ ላይ እንደምታይ አይደለሁም እኔ መብርሃን። እንደዚህ አካል በአካል የሚያገኘኝ ሰው ይናገራት ማርያምን ዋላ ቤሩት መቀሌም፣ እንደዚህ ሌላ በጣም ሸመኛ ነኝ አንተ ሽሬዬ፣ ራበኝ ዋ ለማሰር ደውል ሁለት መብራን ደውልኩላት። መታወቂያ ያለኝም እዛ ጊዜ ከእድሜትነኝ መታወቂያ ደግሞ 18 ነው የሚወጣ እዛ ጊዜ ደግሞ 18 አልነበረም ማርያም ነው። የዛሬ 12 ምናምን ማርያም። ከዛ እራበኝ እራበኝ። በባንክ ደግሞ በምን ይምጣልኝ? ወደ መስሪያ ቤት ነው የተላከልኝ። መናኸሪያ አካባቢ መስሪያ ቤት አለ ዜድ ጠለሽ ወደ ሀገርሽ ጓደኛ ምነሽ እንዳት ሌሎቹ በዛ አድርጎ ቀጠሉ። በዛ በሑመራ አድርጎ ምናምን ምናን አላውቅም። በሱዳን በሑመራ ከዛ አረ፣ ዜድ ነይ ተመለሺ፣ ቀጥ ብለሽ ባንሽን ትኬትሽን ቁረጭ ብዬ ልም ወደ አረ መቀሌ ግደልኝ ዋ ማረ የማታውቀው ሀገር ከሆነ እስከምትለም። ከዛ ግን ለመድኩት፣ ይረኝ በስም ለመድኩት።